እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንጆሪን ብትመገቡ የምታገኙትን እጅግ በጣም አስደናቂ 12 የጤና ጥቅሞችን በዚህ ቪዲዮ ላይ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 አንዱ ሲሆን ለመብላት ደስ ከማለቱም በላይ በጣም ብዙ ንጥረ ነገሮችን የያዘ ነው። 100 ግራም ትኩስ እንጆሪ ወይም ደግሞ ከ6 እስከ 8 መካከለኛ የእንጆሪ ፍሬዎች 32 ካሎሪ ብቻ ይሰጣሉ። ይህም ቀላል በቪታሚኖች በማዕድናትና በአንቲኦክሲዳንቶች የተሞላ ፍሬ ያደርገዋል። እንጆሪ 91 ፐርሰንት የሚሆነው ውሃ ሲሆን 7.7% ካርቦሃይድሬትስ፣ 0.7% ፕሮቲን እና ከ0.3 በታች ስብን ይዟል። ይህም በተፈጥሮ እርጥበትን የሚሰጥና ዝቅተኛ ካሎሪ ያለው ፍሬ ያደርገዋል። እንጆሪ እጅግ በጣም ጥሩ የቫይታሚን ሲ ምንጭ ሲሆን በአንድ ጊዜ መመገብ ከዕለታዊ ፍላጎቶቻችሁ ከ95% በላይ ይሰጣል። በተጨማሪም ለመዋቅር ጥገና ለሜታቦሊዝም እና ለልብ ጤንነት አስፈላጊ የሆኑ በቂ መጠን ያላቸውን ማንጋኔዝ፣ ፎሌት ወይም ደግሞ ቫይታሚን ቢናይን እና ፖታሲየምን ይዟል። በአመጋገብ ፋይበርም የበለጸገ ሲሆን ይህም የምግብ መፈጨትን ይረዳል፣ እንዲሁም የደም ስኳር መጠንን ለመቆጣጠርም ይረዳል። በውስጡ ያሉት ተፈጥሯዊ ስኳሮች በዋናነት ፍሩክቶስና ግሉኮስ ናቸው ነገር ግን በከፍተኛ የፋይበር እና የውሃ ይዘቱ ምክንያት ዝቅተኛ ግላይሲሚክ ኢንዴክስ ስላለው የደም ስኳርን በፍጥነት ከፍ አያደርግም። እንጆሪ እንደ አንቶሲያኒን፣ ኤላጂክ አሲድ እና ኪዩሪሲቲን ባሉ ኃይለኛ አንቲኦክሲዳንቶችም የተሞላ ነው። እነዚህ ውህዶች ሰውነታችሁን ከኦክሲዲቲቭ ስትረስ፣ ከኢንፍላሜሽን ወይም ደግሞ ከብግነትና ከረጅም ጊዜ በሽታዎችም ይከላከላሉ። ከዚህ በተጨማሪ እንጆሪ አነስተኛ መጠን ያለው ብረት፣ ማግኒዥየም፣ ፎስፈረስ፣ መዳብና ቫይታሚኖችን እንደ ቫይታሚን ቢሲክስ እና ቫይታሚን ኬን ይዟል። እነዚህም አጠቃላይ የኃይል ምርትን፣ የደም ጤናንና የአጥንት ጥንካሬንም ይረዳሉ። በአጠቃላይ እንጆሪ በካሎሪ ዝቅተኛ፣ በቫይታሚን ሲ ከፍተኛ፣ በፋይበር በአንቲኦክሲዳንትና በውሃ ይዘቱ የበለጸገ ነው። ስለዚህ የሰውነትን በሽታ የመከላከል አቅምን ለመጨመር የልብ ጤናን ለመደገፍና የቆዳ ውበትን በተፈጥሮ ለማሻሻል ከሚረዱ ጤናማ የሆኑ ሱፐር ፍራፍሬዎች ውስጥ አንዱ ነው። ታዲያ እንጆሪን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ 12 ጥቅሞችን ልንገራችሁ። አንደኛ የበሽታ የመከላከል አቅምን ያጠናክራል። እንጆሪ ከብርቱካን የበለጠ ቫይታሚን ሲ በውስጡ ይዟል። ቫይታሚን ሲ የነጭ የደም ሴሎች ምርት በማነቃቃት በሽታ የመከላከል ስርዓትን ያጠናክራል። በቋሚነት መመገብ ሰውነታችን ጉንፋንን፣ ፍሉን እና ኢንፌክሽኖችን በተፈጥሮ እንዲዋጋ ይረደዋል። ሁለተኛ የልብ ጤናን ይደግፋል። እንጆሪ ለልብ ጤና እጅግ በጣም ጥሩ በሆኑ አንቲኦክሲዳንቶች፣ ፋይበርና ፖታሲየም የበለጸገ ነው። መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመር ይረዳል። በእንጆሪ ውስጥ ያሉት አንቶሲያኒን የደም ስሮች ተግባርን ያሻሽላሉ እንዲሁም የልብ በሽታና የስትሮክ አደጋንም ይቀንሳሉ። ሶስተኛ የደም ስኳርን ይቆጣጠራል። ጣፋጭ ቢሆንም እንጆሪ ዝቅተኛ ግላይሲሚክ ኢንዴክስ ስላለው የደም ስኳርን በድንገት ከፍ አያደርግም። በእንጆሪ ውስጥ ያሉት ፖሊፊኖሎች የኢንሱሊን ሴንሲቲቪቲን ለማሻሻል ይረዳሉ ይህም ለስኳር በሽታ ወይም ለኢንሱሊን ሬዚስታንስ ችግር ላለባቸው ሰዎች ጥሩ ያደርገዋል። አራተኛ የአእምሮ ጤናን ያሻሽላል። እንጆሪ የአእምሮ ሴሎችን ከጉዳት የሚከላከሉ ፍላቮኖይድ እና አንቲኦክሲዳንቶችን ይዟል። እነዚህ ውዶች ትውስታን፣ ትኩረትን እናም አጠቃላይ የማሰብ ችሎታን ያሻሽላሉ ለረጅም ጊዜ መመገብ የአልዛይመርስ እና ከእድሜ ጋር ተያይዞ የሚመጣ የአእምሮ መዳካ ማድረጋንም ሊቀንስ ይችላል። አምስተኛ ጤናማ የምግብ መፈጨትን ያበረታታል። ከፍተኛ መጠን ያለው ፋይበር ስላለው እንጆሪ ጤናማ የአንጀት እንቅስቃሴን ይደግፋልና የሆድ ድርቀትን ይከላከላል። ፋይበር ለአንጀት ባክቴሪያዎች ምግብ በመሆን አጠቃላይ የአንጀት ጤናን እናም የምግብ መፈጨትን ውጤታማነት ያሻሽላል። ስድስተኛ የቆዳ ጤናን ያሳድጋል። የቫይታሚን ሲ እና የአንቲ ኦክሲዳንት ውህደቱ የኮላጅን ምርትን ያሳድጋል፣ ይህም የቆዳ የመለጠጥ ችሎታን ይጠብቃል እና የቆዳ መጨማደድንም ይቀንሳል። እንጆሪ በአንቲ ኢንፍላማቶሪ እና ሰውነታችንን በማጽዳት ውጤቶቹ ምክንያት ብጉርን፣ ጠቆር ያሉ ነጠብጣቦችንና በፀሐይ የደረሰ ጉዳትን ለመቀነስም ይረዳል። የተፈጨ እንጆሪ እንደ ጭምብል መቀባትም ቆዳን በተፈጥሮ እንዲያበራ ያደርገዋል። ሰባተኛ፣ ክብደትንም ለመቆጣጠር ይረዳል። እንጆሪ በካሎሪ ዝቅተኛ፣ በፋይበር እና በውሃ የበለጸገ ሲሆን ይህም ለረጅም ጊዜ የመጥገብ ስሜት እንዲሰማቸው ያደርጋል። ተፈጥሯዊ ጣፋጭነታቸው የስኳር ፍላጎትን ያረካል፣ ይህም ለጤናማ ክብደት መቀነስ ተስማሚ መክሰስ ያደርገዋል። ስምንተኛ ሰውነታችንን ያርሳል። እንጆሪ ወደ 91% ውሃ ስላለው የእርጥበት መጠንን ለመጠበቅ ይረዳል። በተለይም በሞቃት የአየር ሁኔታ ውስጥ አዘውትሮ መመገብ ቆዳን ለስላሳ እናም ሰውነትን በኃይል እንዲሞላ ያደርገዋል። ዘጠነኛ አጥንትንም ያጠናክራል። ለአጥንት ጥንካሬ ወሳኝ የሆኑ እንደ ማንጋኔስ ፖታሲየምና ቫይታሚን ኬ ያሉ አስፈላጊ ማዕድናቶችንም ይዟል። እነዚህ ንጥረ ነገሮች የአጥንት ጥግግትን ለመጠበቅና ከእርሜ ጋር ተያይዞ የሚመጣውን የአጥንት መሳሳትንም ለመከላከል ይረዳሉ። አስረኛ እንጆሪ ኢንፍላሜሽን እና የኦክሲዲቲቭ ስትረስንም ይዋጋል። በአንቶሲያኒን እና በኪሪስቲን የበለጸገ በመሆኑ እንጆሪ ኢንፍላሜሽን ይቀንሳል እና ሴሎችን ከኦክሲዲቲቭ ስትረስም ይከላከላል እንደ አርትራይተስ ያሉ ስር የሰደዱ በሽታዎችን ለመቆጣጠርና የመገጣጠሚያዎችን ተለዋዋጭነትንም ለማሻሻል ይረዳል። አስራ አንደኛ የደም ግፊትንም ያሻሽላል። በእንጆሪ ውስጥ ያለው ፖታሲየም የሶዲየም መጠንን በማመጣጠን ጤናማ የደም ግፊትን ለመጠበቅ ይረዳል። በቋሚነት መመገብ ከፍተኛ የደም ግፊትን ለመቀነስና አጠቃላይ የልብና የደም ቧንቧ ተግባርን ለመደገፍ ይችላል። አስራ ሁለተኛ፣ ሰውነታችንን ያጸዳል፣ ዴቶክስ ያደርጋል። በእንጆሪ ውስጥ ያሉት አንቲኦክሲዳንቶችና ቫይታሚን ሲ የጉበት ስራን እናም መርዛማ ነገሮችን ማስወገድን ያበረታታሉ። መርዛማ ንጥረ ነገሮችን ለማስወገድ ደምን ለማጥራትና ከውስጥ ንጹሕና የሚያብረቀርቅ ቆዳን ለማሳደግ ይረዳል ማለት ነው። ስለዚህ እንጆሪን በአመጋገባችሁ ውስጥ ብታካትቱ እነዚህንና ሌሎችን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ እንጆሪን ደግሞ መመጠን ያለባቸው ሰዎች አሉ። እነዚህም ለቤሪ ፍሬዎች አለርጂክ የሆኑ ሰዎች፣ አለርጂ ካለባችሁ ማስወገድ ያስፈልጋል። እንዲሁም የኩላሊት ጠጠር ወይም ደግሞ ሪህ ያለባቸው ሰዎች እንጆሪ በኦክሳሌት ይዘቱ ምክንያት አጠቃቀማቸውን መገደብ ወይም መመጠን ይኖርባቸዋል። እንዲሁም ጣፋጭነት ያላቸው የእንጆሪ ጁሶችን ወይም ደግሞ መጠጦችን አትጠቀሙ። በምትኩ ትኩስ የሆነውን ወይም ደግሞ የቀዘቀዘውን ትኩስ የሆነ የእንጆሪ ፍሬውን ተመገቡ። ታዲያ እንጆሪን ለመመገብ ምርጥ የሚባሉት መንገዶች እንደ መክሰስ ትኩሱን እንዲሁ መመገብ የምትችሉት ፍሬ ነው። እንዲሁም ወደ ስሙዚ፣ ወደ ሰላጣ ወይም ደግሞ ወደ ኦትሜልም ጨምራችሁ እንጆሪን መመገብ ትችላላችሁ። ከእርጎ ጋር በመቀላቀል ወይም ደግሞ እንደ ተፈጥሯዊ የጣፋጭ ምግብ ማስዋቢያም እንጆሪን መጠቀም ትችላላችሁ። እንዲሁም እንጆሪ የተቀላቀለበት ውሃ ወይም ደግሞ የእጽዋት ሻይ አድርጋችሁም መጠጣት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።